የሎሬት ፕሮፌሰር ላጲሶ ጌ ዴሌቦ አጭር የሕይወት ታሪክ። ፕሮፌሰር ላጲሶ የለውጥ አምጪ ድምፅ። ኢትዮጵያ በሎሬት ፕሮፌሰር ላጲሶ ጌ ዴሌቦ እረፍት እጅግ ተጽዕኖ ፈጣሪ እና ለውጥ አምጪ ስብዕናን አጥታለች። ፕሮፌሰር ላጲሶ ከግማሽ ሚት ዓመት በላይ የኢትዮጵያን ታሪክ ነጠላ ትርክት በመቃወም በመቃወም ረገድ ግንባር ቀደም ምሁር ነበሩ። የሀገሪቱን ታሪክ ይበልጥ የተሟላ እና ሁሉን አካታች አድርገው አቅርበዋል። እስከ ሀያኛው ክፍለ ዘመን መገባደጃ ድረስ ሲነገር የነበረው የኢትዮጵያ ታሪክ በዋናነት በሰለሞናዊው ስርወ መንግስት እና በሴማዊ ቋንቋ ተናጋሪ በሆኑ ልሂቃን ላይ ብቻ ያተኮረ አንድ ወጥ እይታ ነበረው። ፕሮፌሰር ላጲሶ ይህንን ኢፍትሐዊ የታሪክ ትርክት በመተቸትም በመተቸት ብሎም በመለወጥ ረገር የተሳካላቸው እጅግ ቁርጠኛ እና ተጽዕኖ ፈጣሪ ሰው ነበሩ። ፕሮፌሰር ላጲሶ የተወለዱበት ዘመን የሚታወቀው ሰፊውን ህዝብ እንደ ተገዢ አድርጎ በሚመለከት የተማከለ የአገዛዝ ወቅት ነበር። እሳቸውም ይህንን መገፋት ህጋዊ መሰረት ያለው አስመስሎ ያቀረበውን ርዕዮተ ዓለም ለመገዳደር በዘመናቸው የታሪክ ምሁርነትን እንደ መሳሪያ ተጠቅመዋል። ህይወታቸውንና ስራቸውን የሰጡት ለአካዳሚዊ ልምምድ ብቻ ሳይሆን ጥልቅ የሆነ የምሁራዊና የፖለቲካ ሚና ለመጫወትም ጭምር ነበር። በህይወት ዘመናቸው የኢትዮጵያን መንግስታዊ ስሪት መሰረታዊ ተረኮችን የተገዳደሩ ሲሆን ለዘመናዊ የመንግሥት አፈጣጠርም አማራጭ ትርጓሜን ሰጥተዋል። ይህን በማድረጋቸው ታሪካቸው ላልተነገረላቸው ወይም የተዛባ ታሪክ ለተነገረላቸው በሚሊዮን ለሚቆጠሩ ኢትዮጵያውያን ሁሉ ነቃፊ ታሪክ እንዲኖር አስተዋጽኦ አድርገዋል። ሎሬት ፕሮፌሰር ላጲሶ ከታሪክ ምሁር በላይ ነበሩ። እሳቸው የሀገሪቱ የታሪክ ማህደር እና ድምፅ ለሌላቸው ድምፅ ነበሩ። እንዲሁም በስራዎቻቸው ለዘመናዊቷ ኢትዮጵያ የፌዴራል መንግስት አወቃቀር ምሁራዊ ንድፍ ካበረከቱ አንዱ ነበሩ። ህልፈታቸው የአንድ ዘመን ማብቂያና ታላቅ ክሳራ ቢሆንም ምሁራዊ አሻራቸው የዘመናዊቷን ኢትዮጵያ ውስብስብነቶች ለመረዳት ወሳኝ ናቸው። የታዳግነት ዘመን የለውጥ አምጪ ምሁድ ዘሮች ላጲሶ ጌ.ዴሌቦ በግንቦት ወር 1930 ዓ ም በአሁኑ የመካከለኛ ኢትዮጵያ ክልላዊ መንግስት በሃዲያ ዞን ዱና ወረዳ ኩፈና ቀብሌ ውስጥ ከአባታቸው ከአቶ ዴሌቦ ሸለሞ እና ከእናታቸው ከወይዘሮ አሹሬ ዳጎ ተወለዱ። በንጉሰ ነገስት ቀዳማዊ ኃይለ ሥላሴ ዘመን በማደጋቸው ከሩቅ መዲና የሚያስተዳድረውን መንግስት ማህበር ፖለቲካዊ መስተጋብሮች በቅርብ ተመልክተዋል። በ19ኛው ክፍለ ዘመን መጨረሻ ላይ የሃዲያ እና ሌሎች የደቡብ ህዝቦች ወደ ኢትዮጵያ ግዛት መካተታቸው አዲስ የፖለቲካ የኢኮኖሚ እና የባህል ስርዓት በመጫን ያሳደረውን የባህላቸውን እና የቋንቋቸውን መዳከም አስተውለዋል። እንዲሁም በሚኖሩበት የገሃዱ ዓለም ወቅታዊ እውነታ እና በትምህርት ቤት በሚማሩት የታሪክ ትርክት መካከል ያለው አለመጣጣም ጥልቅ የሆነ የምሁራዊ ሞጋችነትን ዘር ገና በለጋ ዕድሜያቸው በውስጣቸው ዘራ። በተጨማሪም በአስራ ሦስት ዓመታቸው ሁለቱንም ወላጆቻቸውን ማጣታቸው በመቀጠልም ከወላጆቻቸው የወረሱትን መሬት በህገ ወጥ መንገድ በመንግስት መወረሱ እና ይህም በግል ህይወታቸው ላይ ያስከተሉ አላስፈላጊ ስቃይ ተደማምሮ የኢትዮጵያን ታሪክ ጥናት የህይወታቸው ስራ ለማድረግ ባደረጉት ውሳኔ ላይ ጉልህ አስተዋጽኦ አድርጓል። በ1946 ዓ ም የ16 ዓመቱ ላጲሶ ከዘመዳቸው ከአቶ ወልደ ዮሐንስ ደልከሶ እርዳታ አግኝተው ሆሳና ከተማ አቅራቢያ በሚገኘው ቦብቾ የሱዳን ኢንቴሪየር ሚሽን ትምህርት ቤት ተመዘገቡ። በዘመኑ እንደነበረው ማንነትን የመለወጥ ፖለቲካዊ ልማድ አካል በትምህርት ቤት ተማሪ ሆኖ ለመመዝገብ ስማቸው ከላጵሶ ወደ አማርኛው ጌታሁን ተቀየረ። በ1950 ከ1950 እስከ 1952 ዓ.ም ድረስ በአውራጃውና በሆሳና ከተማ ብቸኛ የመለስተኛ ሁለተኛ ደረጃ ትምህርት ቤት በነበረው ራስ አባተ ቧያለው ትምህርት ቤት የሰባተኛና የስምንተኛ ክፍል ትምህርታቸውን ተከታትለዋል። በመጽሐፍ ቅዱስ ትምህርቶች፣ በታሪክ እና በክርክር የላቀ ችሎታ በማሳየታቸው ከአውራጃው ገዢ በተከታታይ ሽልማቶችንና የምስክር ወረቀቶችን አግኝተዋል። ከዚህም የተነሳ ገና በወጣትነታቸው በግል የቀሰሙትንና ያስተዋሉትን ኢፍትሐዊነት ለአድማጭ የመግለጽ ክህሎትን ለማዳበር ችለዋል። ይህም ችሎታቸው አንድ ቀን ሀገርን እንዲሞግቱ መሠረት ጥሎላቸዋል። የሁለተኛ ደረጃ ትምህርታቸውን በናዝሬት ወይም አዳማ ቀዳማዊ ጋላዲዮስ ሁለተኛ ደረጃ ትምህርት ቤት የቀጠሉ ሲሆን በ1952 ዓ ም ዘጠነኛ ክፍልን አጠናቀዋል። ከ1953 እስከ 1956 ዓ ም ድረስ ከአስረኛ እስከ 12ተኛ ክፍል በአዳማ በሚገኘው ባይብል አካዳሚ የተማሩ ሲሆን በአካዳሚው የነበራቸውን ትምህርትም ሜኖናይት ሚሽን ሙሉ በሙሉ ደግፏቸዋል። ሎሬት ፕሮፌሰር ላጲሶ የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ በወንጂ የሚገኘውን ዓለም ጤና የመጀመሪያ ደረጃ ትምህርት ቤትን እና ቤተ ክርስቲያንን መሰረቱ። ትምህርት ቤቱም ሆነ ቤተ ክርስቲያኒቱ እስከ ዛሬ ድረስ ለአካባቢው ሕዝብ አገልግሎት በመስጠት ላይ ይገኛሉ። በዚያን ወቅት ከመሬታቸው በመፈናቀላቸው ከትውልድ ቀያቸው የተሰደዱ የቀን ሰራተኞች በወንጂ ሜዳ በአዋሽ ወንዝ ዳር በሚገኘው የደች የግል ኩባንያ በሆነው የስኳር ፋብሪካ ውስጥ የሚደርስባቸውን የጉልበት ብዝበዛ በቅርብ ተመልክተዋል። ይህንን ኢፍትሐዊነት በማስተዋል ትምህርት ብቸኛው የብቃት ምንጭ እና ዘላቂ መፍትሄ አቅጣጫ መሆኑን ተገንዝቧል። አዲስ አድማስ የታሪክ ኑራዊ መሳሪያዎችን መታጠቅ በ1959 ዓ ም ፕሮፌሰር ላጲሶ በሜኖናይት ሚስዮን የትምህርት ዕድል አግኝተው ወደ አሜሪካ ነገር ሄዱ በ1962 ዓ ም በቨርጂኒያ ከሚገኘው ኢስተርን ሜኖናይት ኮሌጅ በታሪክና በስነ መለኮት በሁለት ዋና ዋና የትምህርት ዘርፎች የመጀመሪያ ዲግሪዎቻቸውን ተቀበሉ ቀጥሎም በ1963 ዓ ም በዋሽንግተን ዲሲ ከሚገኘው ሃዋርድ ዩኒቨርሲቲ በታሪክ የማስተርስ ዲግሪያቸውን አገኙ። ከዚያም በ1966 ዓ ምት ከዚሁ ከሃዋርድ ዩኒቨርሲቲ በታሪክና በፍልስፍና በተለይም በአፍሪካና በዘመናዊ አውሮፓ ታሪክ የዶክትሬት ዲግሪያቸውን ወይም ፒኤችዲያቸውን አግኝተዋል። በ1960ዎቹ በሃዋርድ ዩኒቨርሲቲ ያሳለፉት ጊዜ ሕይወታቸውን የቀየረ ነበር። ዩኒቨርሲቲው የአሜሪካ የሲቪል መብቶች ንቅናቄ እና የዚያን ጊዜ የዓለም አቀፍ የጸረ ቅኝ ግዛትና የፓን አፍሪካኒዝም እንቅስቃሴዎች ማዕከል በመሆኑ የምሁራዊ ተግባራት እና ግራ ዘመም ሐሳቦች መፍለቂያ ነበር። በዚያም የላጲሶ የግል ተሞክሮች የንድፈ ሐሳብ ማዕቀፍ አገኙ። በዚያ ወቅት በሐዋርድ ዩኒቨርሲቲ የነበረው ምሁራዊ መነቃቃት ከፕሮቴስታንት ክርስትና እምነታቸው ከደቡብ ኢትዮጵያ ማህበረሰብ ውስጥ ያገኙትን ተሞክሮና በወንጂ ሸዋ ስኳር ፋብሪካዎች የተመለከቱትን ብዝበዛ በታሪካዊ መነጽር እንዲተነትኑ የሚያስችላቸውን የምርምር ስነ ዘዴ መሳሪያዎችን አስተታጥቋቸዋል። ከተመረቁ በኋላ እስከ 1968 ዓ.ም ድረስ በቨርጂኒያ ዩኒየን ዩኒቨርሲቲ የአፍሪካ ጥናት ክፍል ረዳት ፕሮፌሰር እና የክፍሉ ኃላፊ ሆነው ሰርተዋል። ከዚያም እዚያም የአፍሪካ ታሪክን፣ ዘመናዊ የአውሮፓ ታሪክን፣ የአፍሮ አሜሪካን ታሪክን፣ ዘመናዊ ስልጣኔን ስልጣኔንና የሶስተኛውን ዓለም ታሪክ አስተምረዋል። በዚህ ወቅት ከቅሬታ ባለፈ የኢትዮጵያን መንግስትና ታሪኩን በጥብቅ አካዳሚያዊ ምርምር መፈተሽን ተምረዋል። በግንቦት 1968 ዓ በውጭ አገር የሚገኙ የተማሩ ኢትዮጵያውያን ለሀገር አስተዋጽኦ እንዲያደርጉ የቀረበውን የእናት ሀገር ጥሪ በመቀበል ወደ ኢትዮጵያ ተመለሱ። ወደ አገራቸው የተመለሱት ዲግሪ ይዘው ብቻ ሳይሆን የኢትዮጵያን ታሪክ ከስር መሰረቱ እንደገና ለመጻፍ የሚረዳ ተልዕኮን በማንገብ ነበር። የሥራ ሕይወት፣ ምሁራዊ አስተዋጽኦ እና የህዝብ አገልግሎት በ1968 ዓ ም ከአሜሪካ ከተመለሱ በኋላ ፕሮፌሰር ላጲሶ የደርግን እና የኢህአዲግን የፌዴራል ዘመን ያካተተ ረጅም የሥራ ጉዞ ጀመሩ። ሥራቸው ከአካደሚያዊነት አልፎ በደርግ ዘመን ከፍተኛ የሥራ ቦታዎችን በመያዝ እና በታሪካዊ ብሎም ወቅታዊ የፖለቲካ ጉዳዮች ላይ አስተዋጽኦ በማድረግ ቀጥለዋል። የፕሮፌሰር ላጲሶ በርካታ ምሁራዊ አስተዋጽኦዎች የተዛባውንና በንጉሳዊ ስርዓት ላይ ያተኮረውን የታሪክ ትርክት ለማረም ያለሙ ነበሩ። በደርግ ዘመን የመንግስት የውስጥ ቅራኔዎችን ለመፍታት በሚያደርገው ጥረት ጉሊ የስራ ኃላፊነቶችን ተወጥቷል። ከግንቦት 1976 እስከ ግንቦት 1986 ዓ.ም ድረስ በኢትዮጵያ ብሔረሰቦች ጥናት ኢንስቲትዩት ዋና የታሪክ ምሁር በመሆን በኢትዮጵያ ታሪክና ወቅታዊ የፖለቲካ ጉዳዮች ላይ ጥልቅ ጥናቶችን አድርገዋል። በወቅቱ ሰፊውን የታሪክ ዕውቀታቸውን ለወቅታዊ የፖለቲካ ችግሮች መፍትሄ በማፈላለግ ቁልፍ ሚና ተጫውተዋል። ከደርግ ውድቀት በኋላ ባለው ዘመን የእርሳቸውን የታሪክ አመለካከቶች የኢትዮጵያን የእርሳቸው የታሪክ አመለካከቶች የኢትዮጵያን ሕብረ ብሔራዊነት ዕውቅና ለሰጠው የ1987 ሕገ መንግሥት አስተዋጽኦ አድርገዋል። ደራሲው ላጲሶ የታሪክ አጻጻፍ አስተዋጽኦቹ ፕሮፌሰር ላጲሶ የፕሮፌሰር ላጲሶ ዘላቂ አስተዋጽኦ በልዩ ልዩ መልክ ባበረከቷቸው ሰፊ እና አዲስ አድማስ በከፈቱ ምሁራዊ ስራዎቻቸው ላይ ያተኩራሉ። የፕሮፌሰር ላጲሶ ሰፊ የምርምር ስራ ስብስብ የተመራው እሳቸው እንደ ተዛባ እና ነገስታት ተኮር አድርጎ የሚመለከቱትን የኢትዮጵያን የታሪክ ትርክት በማረም ተልእኮ ነበር። ፕሮፌሰር ላጲሶ ወደ 20 የሚጠጉ መጽሐፍትን፣ ከ80 በላይ የጋዜጣ ጽሑፎችን፣ በርካታ የመጽሔት ህትመቶችን እና በሕዝብ መድረኮች ላይ የተቀረጹ በርካታ ገለጻዎችን አበርክተዋል። ይህ ምሁራዊ ውጤት የኢትዮጵያ ታሪክ የሁሉም ካልሆነ የማንም አይደለም ለሚለው እምነታቸው የሕይወት ዘመን ቁርጠኝነታቸውን ያሳያል። አብዛኛዎቹ ሥራዎቻቸው በአማርኛ የተጻፉ ሲሆን ይህም እውቀትን ለብዙሃን ተደራሽ ለማድረግ ያላቸውን ቁርጠኝነት ያሳያል። ህትመቶቻቸው ሁሉን አቀፍ የሆነ አጠቃላይ የኢትዮጵያን ታሪክ ከመዳሰስ አንስቶ በተወሰኑ ርዕሰ ጉዳዮች ላይ ጥልቀት ያለውን ጥናት ለአንባቢ በማቅረብ ይታወቃሉ። ለምሳሌ እንደ የኢትዮጵያ ታሪክ ከሉሲ አራት ሚሊዮን ዓመተ ዓለም እስከ አዲስ አበባ ሁለት ሺህ ዓመተ ምህረት እና የኢትዮጵያ ረጅም የህዝብና የመንግስት ታሪክ ያሉ መጻሕፍቶቻቸው ሰፊ ዘመናትን በመሸፈን የሀገሪቱን አመጣጥ እና ማንነት አጠቃላይ ግንዛቤ ለማስጨበጥ ያለሙ ናቸው። በሌላ በኩል ሌሎች ዋና ዋና ስራዎቻቸው ወሳኝና አከራካሪ በሆኑ ርዕሰ ጉዳዮች ላይ ያተኩራሉ። ከእነዚህም መካከል የኢትዮጵያ የገባር ስርዓትና የኤርትራ ጥያቄ እና የኢጣሊያ እና የኢትዮጵያ ጦርነት ከ1887 እስከ 1896 የሚሉት ተጠቃሽ ናቸው። እነዚህ ስራዎች ምሁራዊ ብቃታቸውንና የዘመናዊ ኢትዮጵያን ፖለቲካዊ እና ማህበራዊ ችግሮች ስረ መሰረት ሰፊ ታሪካዊ ዳራን ለመተንተን የተጠቀሙበትን ስነ ዘዴ ያሳያሉ። ለጋዜጦችና ለመጽሔቶች የጻፏቸው አጫጭር ጽሑፎች ታሪካዊ እውቀታቸውን ለወቅታዊ ሁኔታዎች ለመተግበር እንደ መድረክ አገልግለዋል። ለምሳሌ በጂኦ ፖለቲክስ ከጻፏቸው ውስጥ ቀይ ባህር የአባይ ሸለቆ በሪዮት ዓለም ኢትዮጵያዊነት ላይ የጻፏቸው ጽሁፎች ሎሬት ፕሮፌሰር ላጲሶ ታሪክን ለፖለቲካዊ ትንተናና ለሀገራዊ ውይይት እንደ መሳሪያ የሚጠቀሙ የሕዝብ ምሁር መሆናቸውን ያሳያሉ። በተጨማሪም በበዓላት፣ በሲምፖዚየሞች እና በከፍተኛ ሀገራዊ ስብሰባዎች ላይ የተቀረጹ የሚዲያ ገለጻዎቻቸው ምሁራዊ ምርምራቸውን ወደ ተግባራዊ ተሳትፎ በመቀየር የሀገሪቱን ፖለቲካዊና አካዳሚያዊ ውይይቶች በማድረቅ ረገድ ያላቸውን ንቁ ተሳትፎ ያጎላሉ። አሻራ የፌዴራላዊት ኢትዮጵያ የአካዳሚክ ማህደር ሎሬት ፕሮፌሰር ላጲሶ የሎሬት ፕሮፌሰር ላጲሶ ተጽዕኖ ከአካዳሚያዊነት የሰፋ ነበር። በ1983 ዓ.ም የደርግ ሥርዓት ከወደቀ በኋላ የእሳቸው የታሪክ ሳቤ ለአዲሱ የፖለቲካ ስርዓት ምሁራዊ መሠረት መሆን ችለዋል። ዘመናዊቷን ኢትዮጵያ እንደ ህብረ ብሔራዊ መንግስት አድርጎ ያቀረቡት ማዕቀፍ ለ1987 ህገ መንግስት ለምሁራዊ መሠረቱ አስተዋጽኦ አድርጓል። ለአንዳንዶች እርሳቸው የአዲስቷ ፌዴራላዊ ኢትዮጵያ ምሁራዊ ማህደር ነበሩ። ስለ ኢትዮጵያ ታሪክና ለወቅታዊ ፖለቲካ ለወቅታዊ ፖለቲካ ስላለው ፋይዳ ለመወያየት በተደጋጋሚ በመገናኛ ብዙሃንና በህዝብ መድረኮች ላይ የሚቀርቡ ታዋቂ የአደባባይ ምሁር ነበሩ። በበርካታ መንግስታዊ ኮሚቴዎችና አማካሪ ቦርዶች ውስጥ ያገለገሉ ሲሆን ከሌሎች በርካታ ሽልማቶች በተጨማሪ በ2000 ዓመተ ምህረት ለህገ መንግስት ላበረከቱት አስተዋጽኦ ከኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ኮሚቴ እና ከኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ሽልማትን ሲቀበሉ በ2011 ዓ.ም ከአብሲኒያ ከፍተኛ የክብር ሽልማት ድርጅት በዓለም አቀፍ የሽልማት ዘርፍ በታሪክ አጻጻፍ ስነ ዘዴ በኢትዮጵያ ታሪክ ምርምር በአፍራ በአፍሪካ ታሪክና በኢትዮጵያ ፍልስፍና የዓለም ሎሬትነት ሽልማት ሲበረከትላቸው በ2010 ከእስላማዊ የምርምርና ባህል ማዕከል የሙፍቲ ዳውድ የክብር ሽልማት ተበርክቶላቸዋል። በመሆኑም የፕሮፌሰር ላጲሶ ጌ ዴሌቦ ሕይወት ምሁርነትን ግፍን ለመሞገት እና የአንድን ሕዝብ ስለ ራሱ ባለው ግንዛቤ ላይ በጎ ተጽዕኖ ለማሳደር ያለውን ኃይል የሚያሳይ ምስክር ነበር። ስለ ኢትዮጵያ ታሪክ ያነሷቸው ክርክሮችም ሰዎች ዛሬም ድረስ በስሜት የሚከራከሩባቸው ሲሆኑ ይህም በሀገሪቱ ማንነት ልብ ውስጥ ያሉትን ጥልቅና ያልተፈቱ ጥያቄዎችን ያንጸባርቃሉ። በመሆኑም ፕሮፌሰር ላጲሶ በኢትዮጵያ ምሁራዊ ታሪክ ውስጥ ያላቸው ቦታ ከፍ ያለ ነው። በአጭሩ ፕሮፌሰር ላጲሶ ጌ.ዴሌቦ የታሪክ አራሚ፣ የምሁራዊ ንድፍ አውጪ፣ ድምፅ ለሌላቸው ድምጽ ነበሩ። ስራዎቻቸው ለሚመጡት ትውልዶች ሁሉ አብነት ሆነው ይኖራሉ። ከምሁራዊ አስተዋጽኦቻቸው ባሻገር ፕሮፌሰር ላጲሶ አፍቃሪ ባልና አባት ነበሩ። ልጆቻቸውን በጥበብና በታማኝነት መርተዋል። ቤታቸውም በእምነትና በፍቅር ተገንብቷል። ባለቤታቸውን ወይዘሮ ሽቶ ግርማን፣ ልጆቻቸውን ጸጋነሽን፣ ሊንዳ እና ሉሲን፣ እንዲሁም የልጅ ልጆቻቸውን ያና፣ ዲቦራ እና ሙሴ ሊሬን ትተው አልፈዋል። ከኋላቸው በጣም ለሚወዱት ኢትዮጵያ በሚውራዊ ድፍረት ለዘላለም በጎ ተጽዕኖ ያሳደሩበትን አሻራም ለቀጣዩ ትውልድ በአደራ ትተው አልፏል። ነፍሳቸውን በአጸደ ገነት ያኑርልን። ህዳር 2 ቀን 2018 ዓ.ም አዲስ አበባ ዩኒቨርሲቲ